የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 29። ላይክ በማድረግ ጀምሩት። ያዕቆብም በማለዳ ተነስቶ የያዕቆብና የኤሳው እናት የርብቃ ወንድም የሶሪያው ሰው የባቱኤል ልጅ ወደሚሆን ወደ ላባ ሄደ። በተመለከተም ጊዜ በሜዳ እንሆ ጉድጓድን አየ። እዚያም ሶስት የበግ መንጎች በላዩ ተመስገው ነበር፤ ከዚያችም ጉድጓድ በጎቹን ያጠጡ ነበርና በጉድጓዷም አፍ ታላቅ ድንጋይ ነበረች። መንጎቹም ሁሉ ከዚያ በተሰበሰቡ ጊዜ እረኞች ድንጋይዋን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋይዋንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞች ሆይ እናንተ ከወዴት ናችሁ? አላቸው። እነርሱም እኛ ከካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። እርሱም ደህና ነውን? አላቸው። እነርሱም አዎ፣ ደህና ነው። አሁን ልጁ ራሔል ያባቷን በጎች ይዛ ትመጣለች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶች የሚሰበሰቡበት ሰዓት ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ እረኞች ሁሉ ካልተሰበሰቡና ድንጋዩን ከጉድጓዱ አፍ ካላነሱት በቀር አንችልም፣ ከዚያ በኋላ በጎችን እናጠጣለን። እርሱም ገና ከነርሱ ጋር ሲነጋገር እንሆ የላባ ልጅ ራሔል የአባቷን በጎች ይዛ ደረሰች። እርሷም የአባቷን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልን ያጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን አነሳ፣ ያጎቱን የላባን በጎችም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሩጣ ሂዳ ለአባቷ ይህንን ነገረችው። ላባም የእህቱን የርብቃን ልጅ ያዕቆብን ስም በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም ያዕቆብን በእውነት አንተ አጥንቴ ስጋዬ ነህ ከእኔ ጋር ተቀመጠ አለው። አንድ ወርም የሚያህል ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆነህ በከንቱ አታገለግለኝም፣ ደመወዝህ ምንድን ነው ንገረኝ አለው። ለላባም ሁለት ሴት ልጆች ነበሩት። የታላቂቱ ስም ሊያ፣ የታናሽቱ ስም ደግሞ ራሔል ነበር። ሊያም አይነልም ነበረች፣ ራሔል ግን መልከ መልካም ነበረች። ፊቷም ውብ ነበር። ያዕቆብም ራሔልን ወደዳት። ያዕቆብም ላባን እንዲህ አለው፣ ስለ ታናሽቱ ልጅህ ስለ ራሔል ሰባት ዓመት እገዛልሃለሁ፣ ሚስት ትሆነኝ ዘንድ እርሷን ስጠኝ አለው። ላባም ለሌላ ሰው ከምሰጣት ይልቅ ለማውቅህ ለዘመዴ ላንተ ብሰጣት ይሻለኛል፣ ከእኔ ጋር ተቀመጥ አለው። ያዕቆብም ስለ ራሔል ሰባት ዓመት ተገዛ፣ እርሷን የሚወዳት ስለነበር በእርሱ ዘንድ ጥቂት ቀን ሆነለት። ያዕቆብም ላባን እንግዲህ ወደ እርሷ ገባ ዘንድ ሚስቴን ስጠኝ ቀኔ ተፈጽሟልና አለው። ላባም የዛን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸ ጊዜም ልጁን ሊያን ወስዶ ወደ ያዕቆብ አስገባት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለሊያ አገልጋይቱን ዘለፋን አገልጋይት ሆናት ዘንድ ሰጣት። በነጋም ጊዜ እነሆ ሊያ ነበረች። ያዕቆብን ላባን ምን ነው እንደዚህ አደረገኝ? ያገለገለው ስለ ራሔል አልነበረምን? ለምን አታለልኸኝ? አለው። ላባንም እንዲህ አለ፣ በሀገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። ለዚች ሰባት ዓመት ፈጸም፣ ሌላ ሰባት ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ ሰጥሃለሁ። ያዕቆብም እንዲህ አደረገ። ለዚች ሰባት ዓመት ፈጸመ። ልጁን ራሔልንም ለእርሶ ሚስት ሆነው ዘንድ ሰጠው። ላባም ለልጁ ለራሔል አገልጋይቱን ባላን አገልጋይ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልንም ከልያ ይልቅ ወደዳት። ሌላ ሰባት ዓመትም ተገዛለት። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መዋረዴን አይቷልና እንግዲህስ ወዲህ ባሌ ይወደኛል ስትል ሊያም ዳግመኛ ጸነሰች ሁለተኛ ወንድ ልጅንም ለያዕቆብ ወለደችለት። እኔ እንደተጠላሁ እግዚአብሔር ስለሰማ ይህንን ጨመረልኝ አለች። ስሙንም ስምዖን ብላ ጠራቸው። ደግሞም ጸነሰች ወንድ ልጅንም ወለደች። ከእንግዲህ ወዲህ ባሌ ወደ እኔ ይጠጋል ስትል ሶስት ወንድ ልጆችንም ወድጀለታለሁና አለች። ስለዚህም ስሙን ሌዌ ብላ ጠራችው። ደግሞም ጸነሰች ወንድ ልጅንም ወለደች። በዚህ ጊዜ እግዚአብሔር አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም ማቆመች። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ መልካም ቆይታ